ብልጽግና ብልጽግና ተአምራዊ ፓርቲ ነው። ብልጽግና በብዙ መንገድ እስካሁን ከነበሩ ፓርቲዎች ይለያል። በሳይዙ፣ በአደረጃጀቱ፣ በእሳቤው፣ በሚያስገኛቸው ውጤቶች፣ በሚኖረው ቆይታ ሁሉ ይለያል። አንደኛ ኢትዮጵያውያንን በሙሉ በሰፈር ሳይከፋፍል አቅፎ የያዘ ብቸኛ ፓርቲ ነው። ሁለተኛ በዚህ ጥቂት ወራት ጊዜ ውስጥ ከጉባኤ በኋላ ባለው እንኳን የነበረው እድገት ጨምሮ ዛሬ አስራ ስድስት ነጥብ ሶስት ሚሊዮን አባል ያለው ፓርቲ ነው። በአፍሪካ ትልቁ ፓርቲ ነው። ሁሉን ያቀፈ መሆኑ በሳይዙ ትልቅ መሆኑ ብቻ ግን አይደለም። ትልቅ ራእይ ያለው፣ ግልጥ ያለ ፕሮግራም ያለው፣ ግልጥ ያለ ስርዓት ያለው እያንዳንዱ ፖሊሲዎቹ በፓርቲ ብቻ ሳይሆን በመጽሐፍ መልክ የተገለጡ በራሱ እሳቤዎች ላይ አባላት በሀሳብ ተግባብተው ወደ ስራ ተሰማርተው በውጤት የሚለኩበት ስርዓት ያለው በግምገማና በጭቅጭቅ ሳይሆን በውጤት ላይ ያተኮረ ፓርቲ ነው። ብልጽግና ስያሜው በራሱ መጤን ይኖርበታል። ኢትዮጵያ ውስጥ የነበረው የፓርቲ ስርዓት ስለ ፓርቲው ተክለ ሰውነት የሚያወራ ስያሜ እንጂ ስለሚያመጣ ውጤት የሚናገር ፓርቲ አልነበርም። የኢትዮጵያ ሰራተኞች ፓርቲ የማን የሰራተኞች የእንትን ብሄር ፓርቲ፣ የሶሻሊስት ንቅናቄ ፓርቲ አይነት የነበረው ድርጅቶቹም ፓርቲዎቹም ወይ በዘር ወይ በሆነ መንገድ ስለነሱ የሚናገሩ እንጂ ስለሚያመጡት ጉዳይ አይናገሩ። ለምሳሌ የኦሮሞ ድርጅት ፓርቲ፣ የአማራ ድርጅት ፓርቲ፣ የትግራይ ድርጅት ፓርቲ የሚለው ጉዳይ የማን ፓርቲ እንደሆነ ስለ ራሱ ዲስክራይብ ያደርጋል እንጂ ምን ሊያመጣ እንደሆነ ስያሜው በራሱ አይገልጽም፣ ራዕዩን አያመለክትም። ብልጽግና ግን ግቡን ነው የሚያሳየው። በእያንዳንዱ ቅድም ከትርክት ጋር ያያያዝኩልሽ ጉዳይ አለ። ብልጽግና ፓርቲ ብልጽግና የሚያመጣ ብልጽግና ለማምጣት እያልን የምናደርገው የትርክት ግንባታ በራሱ ራዕያችን ስለሚያስታውሰን ግባችን ስለሚያስታውሰን መርህ መልህቃችን ስለሚሆን ግብ መልህቃችን ስለሚሆን አንስትም ማለት ነው። ብዙ ፓርቲዎች እንደዚህ አይነት የስያሜ አጠቃቀም አይከተሉም። በጣም ክፍት ፓርቲ ነው። ከውጭ ሀገር መጥተው የተቀላቀሉ ሰዎች አሉ። ፓስፖርታቸውን ቀይሮ የእኛ ፓርቲ አባል የሆኑ ሰዎች አሉ። የተቃዋሚ ፓርቲ የነበሩ ሰዎች የመንግስታችን አካል የሆኑ አሉ። ከተቃዋሚ ፓርቲ አባላችን የሆኑ ሰዎች አሉ። ክፍት ነው። ለወጣቱ፣ በተለያየ ዓለም ላሉ ሰዎች ክፍት የሆነ ፓርቲ ነው። ቢኮዝ በስርዓቱ በፕሮሰሱ ነው ሰው እየነጠረ የሚወጣው ብሎ ስለሚያስብ ኒው ብለድ ለመቀበል ያለው ዝግጅነት በጣም ለየት ያደርገዋል። በኢትዮጵያ ታሪክ እኮ እንደ ብልጽግና ከፍተኛ ድምጽ አሸንፎ የለም። ብቻ እኔ አልመራም፣ የምትፎካከሩ ኑና አብረን መንግስት እናስተዳድር ያለ ማን አለ? እስካሁን እኮ ሰምተን አናውቅም። ብልጽግና እንደዛ አይነት የተከፈተ ልብ ያለው ፓርቲ ነው። ይሄ የእኔ የግል ውሳኔ አይደለም፣ የብልጽግና ፓርቲ ውሳኔ ነው።